ጤና ስጥልኝ የተከበራችሁና የተወዳችሁ የኢትዮንስ ቤተሰቦች፣ የለት ዜና ጉዞአችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ ማር ዜናዎችን ነግራችኋለው፣ አብራችን ቆዩም። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል በሚደረገው ውጊያ መቀጠሉ ታውቋል። የፋኖ ኃይሎች በአጎች ዘመቻ አንድነት ከፍተኛ የማጥቃት እንቅስቃሴያቸውን እንደቀጥሉ አስታውቋል። ጎንደርና እና ባህር ዳር ከተሞች ዙሪያን ጨምሮ በርካታ የክልሉ አካባቢዎች ውጊያ እየተደረጉ እንደሆነ የኢትዮኒስ የመረጃ ምንጮች ተናግረዋል። በዚህ ላይ ሪፖርት አጠናክረናል። በኢሳያስ አፈወርቂ አገዛዝ ተይዘው የነበሩ የአዘርባጃን መርከበኞች መለቃቸው ሰምተዋል። መርከበኞቹን ለማስለቀቅ በአዲስ አበባ የሚገኙ የአዘርባጃን ኤምባሲና በአስመራ የሚገኙ የቱርክ ኤምባሲ አስተዋጽኦ አድርገዋል የተባለ ሲሆን የተያዙበት ምክንያት ዋነኛ ምንድን ነው የሚለው ግን አልተገለጸም። በዚህም ላይ ዝርዝር ይዘናል። በኢትዮጵያና ኬንያ ድንበር አካባቢው ድጋሚ ግጭት ተቀስቅሷል። በተከስተው ግጭት ኢትዮጵያውያን የተገደሉ ሲሆን ውጥረቱ አሁንም ተባብሶ ቀጥሏል የተባለው በሱዳን ካርቱም የሚደረገው ውጊያ ቀጥሏል። የሱዳን ወታደራዊ መሪ የሚመሩት የአልቡራን ጦር ቤተመንግስቱን ከተቆጣጠረ በኋላ ከፈጥኖ ደራሹ ኃይሉ ጋር ዛሬም በከተማዋ ውጊያ ማድረጉ ቀጥሏል። በዚህ ማልታሪያ አንድ የሱዳን ጀነራል የቻድ አየር ማረፊያዎች ላይ ጥቃት እንሰነዝራለን ሲሉ ተደምጠዋል። ለምን የሚለውን በዝርዝር እንመለከታለን። የኢስታንቡል ከንቲባ መታሰራቸውን ተከትሎ በቱርክ የተቀሰቀሰው ተቃውሞ ተባብሶ ቀጥሏል። የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶዋን በአገርቱ እየተካሄደ የሚገኘው ሕዝባዊ ተቃውሞም ለስድስተኛ ምሽት መቀጠሉን ተከትሎ ተቃዋሚዎች የፖለቲካ ፓርቲዎችን የአመፅ እንቅስቃሴ በመቀስቀስ ተጠያቂ አድርጓቸዋል። በዝርዝር እንመለከታለን። ተመልካቾቻችን ወደ ዝርዝሩ አልፋለውም። አብራችሁን ይቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። የፋኖ ኃይሎች በአወጁት ዘመቻ አንድነት ከፍተኛ የማጥቃት እንቅስቃሴያቸውን እንደቀጠሉ አስታውቀዋል። ጎንደርና ባሕር ዳር ከተሞች ዙሪያን ጨምሮ በበርካታ የክልሉ አካባቢዎች ውጊያዎች እየተደረጉ እንደሆነ የኢትዮኒስ የመረጃ ምንጮች ተናግረዋል። በጎንደር ከተማ ቅርብ ወደ ባሕር ዳር አቅጣጫ በሚገኙ የተለያዩ አካባቢዎች በሚገኙ አገዛዙ ይዞታዎች ላይ የፋኖ ኃይሎች በወሰዱት እርምጃ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን ለማወቅ ተችሏል። በዚህም ከጎንደር ወደ ባሕር ዳር ዋና መስመር በሚገኙ ስፍራዎች ማለትም ባህሪ ግንብ፣ ብርባክስና ምንዝሩ አካባቢዎች የፋኖ ኃይሎች የአገዛዙ ጦር በማስለቀቅ መቆጣጠራቸው ታውቋል። በማዕከላዊ ጎንደር ዞን በዘመቻ አንድነት ከፍተኛ ወታደራዊ ጫና ውስጥ የገባው የአገዛዙ ጦር ሰኞ መጋቢት 15/2017 ዓ.ም ምረት የምስራቅ በለሳ ወረዳ ዋና ከተማ ጓላን ጥሎ ሸሽቷል ሲሉ የፋኖ የመረጃ ምንጮች ተናግረዋል። የአማራ ፋኖ አንድነት በጎንደር በበኩሉ በዘመቻ አንድነት ከአገዛዙ ነጻ ያወጡ አካባቢዎች መልሶ ማደራጀትና ህዝባዊ አገልግሎት ተግባራዊ ማከናወን ስራ በፋኖ መዋቅር እየተሰራ ይገኛል ብለዋል። በተመሳሳይ በጎጃም ቀጠና የተለያዩ አካባቢዎች ከፍተኛ ሰብአዊና ቁሳዊ ጉዳት ተመዘገባቸው ውጊያዎች መደረጋቸውን ለማወቅ የተቻለ ሲሆን በተለይም ቦታ ቀጠና አራጢ፣ ጎንጅ፣ መራዊ፣ ሽንዲና አቸፈር ውጊያዎች ከፍተኛ ጉዳት ደርሷል ተብሏል። በቡሬ ቀጠና የፋኖ ኃይሎች ሽንዲ ከተማን መቆጣጠራቸውን የአካባቢ መረጃ ምንጮች ተናግረዋል። በአካባቢው በተደረገው ውጊያም ከሰብአዊ ጉዳት ባሻገር በርካታ ያገዛዙ ወታደራዊ ሎጂስቲክስ በፋኖ ኃይሎች መያዙን ነው የተሰማው። በሌላ በኩል በዚህ በሽንዲ ከነበረ ውጊያ ጋር ከውጊያው ጋር ምንም ግኝት ያልነበራቸው ሶስት ህጻናት እንዲሁም አንዲት እናት ሲገደሉ መኖሪያ ቤቶችን በከባድ መሳሪያ ተኩስ መውደማቸውን ነዋሪ ተናግረዋል። በተያያዘም የአገዛዝ ጦር ምስራቅ ጎጃም ከወይንዋ እንዲሁም ከሞጣ ከተሞች በመውጣት ሬሽን ሊቀበል ሲንቀሳቀስ በጉዞ ወቅት የተለያዩ ቦታዎች ላይ ተደጋጋሚ ጥቃት በፋኑ ተከፍቶበታል። በተለይ ማራጭ በርሃ የተፈጸመበትን የደፍጣ ጥቃት ተከትሎ ከፍተኛ ውጊያ ተቀስቅሶ ከአምሳ በላይ ወታደሮች ሲገደሉ ከሀያ በላይ የሚን ደግሞ ቆስለዋል ሲሉ የፋኑ የመረጃ ምንጮች ተናግረዋል። በተያያዘም በጎንጂ ቆለላ ወረዳም ዴንጋሳ አካባቢ ከከባድ መሳሪያ የታገዘ ውጊያ መደረጉን ከአካባቢ የመረጃ ምንጮች ማረጋገጥ ተችሏል። ተመሳሳይ በሰሜን ጎጃም ዞን ለባህር ዳር ከተማ ቅርብ በሆኑት ሰሜን ሜጫና አቸፈር ወረዳዎች ከፍተኛ በርካታ ወታደሮች የተገደሉበት፣ ወታደራዊ ተሽከርካሪዎችም የተቃጠሉበትና የጦር መሳሪያዎችን በምርኮ በፋኖ ኃይሎች የተያዙበት ውጊያ መደረጉን የአማራ ፋኖ በጎጃም አስታውቋል። በሌላ በኩል አገዛዙ በሚካናይዝድ ታግዘው ወደ ዋሸራ ተንቀሳቅሶ በከባድ መሳሪያ ትምህርት ቤቶችና ንጹሃን ላይ ጉዳት አድርሷል ሲሉ ነዋሪዎች በዚህም ዋሸራ አንደኛ ደረጃ ትምህርት ቤት ና ወይፋ ትምህርት ቤት ላይ ውድመት ሲደርስ በተከታታይ ባካሄደው የመድፍ ድብደባ ደግሞ እናትና ልጅ ተገድለዋል የተባለው የአርሶ አደር መኖሪያ ቤቶችም ተቃጥለዋል ተብሏል። በተጨማሪም ከንቸችል ጊዮርጊስ ቤተ ክርስቲያን ጸሎት ላይ የነበሩ ሰዎችን በዙ 23 ድብደባ አጉዳት ደርሶባቸዋል ሲሉ የአካባቢ ነዋሪዎች ተናግረዋል። በክልሉም ሰሞኑን የፋኖ ኃይሎች የማጥቃት እንቅስቃሴ መጠናከሩን ተከትሎ አገዛዙ በበኩሉ ባህር ዳር ከተማ ዙሪያ ጨምሮ በበርካታ አካባቢዎች ተደጋጋሚ የድሮን ቅኝቶች እያ ሊደረግ እንደሚገኝ ከተለያዩ አካባቢዎች ለኢትዮኒስ የሚደርሱ መረጃዎች አመለክታሉ በተለይም በቆቦ ላሊበላ አቸፈር ሜጫም ጃዊ ቋሪት፣ ጎንጅ ቆለላ አንኮበር ደብረ ብርሃን ዙሪያም አርማጮና አርማጮ ና ሌሎች አካባቢዎች ትላንት ጀምሮ ተደጋጋሚ የድሮን ቅኝት እየተደረገ መሆኑን ነዋሪዎች ጨምሮ ተናግረዋል በኢሳያስ አፈወርቂ አገዛዝ ተይዘው የነበሩ የአዘርባጃን መርከበኞች መለቀቃቸው ሰምተዋል። መርከበኞችን ለማስለቀቅ በአዲስ አበባ የሚገኘው የአዘርባጃን ኤምባሲና በአስመራ የሚገኘ የቱርክ ኤምባሲ አስተዋጽኦ አድርገዋል ነው የተባለው። በኤርትራ ታግተው የነበሩ የአዘርባጃን መርከበኞች መለቀቃቸው የተሰማው ዛሬ ነው። ሶስት መርከቦችን ጨምሮ 18 ሰራተኞቹም ከወራት በፊት በቁጥጥር ስር የዋሉ ሲሆን በቁጥጥር ስር የዋሉት ለአብይ አህመድ የጦር መሳሪያ ጭነው ሲመጡ ነው የሚሉ በብዙዎች ዘንድ በሰፊው ሲነገር ቆይተዋል። መርከበኞቹ በቁጥጥር ስር የዋሉት እንደ አውሮፓውያን አቆጣጠር ባለፈው ህዳር 7 2024 እንደነበረ ይታወሳል። እነዚህ 18 የአዘርባጃን መርከበኞች ለማስለቀቅ ከፍተኛ ዲፕሎማሲያዊ ጥረት ሲደረግ የቆየ ሲሆን በትላንትና ሁለት ያተለቀ ወደ ሀገራቸው መሄዳቸው ሰምተዋል። በቁጥጥር ስር በዋሉበት ጊዜ እስካሁን ድረስ ሶስት መርከቦችና መርከበኞች ምንጭ ነው ነበር የሚለው አልታወቀም። የብልጽግና አገዛዝ የሚቃወሙ ግለሰቦችና የዲፕሎማቲክ ማህበረሰብ መርከቦቹ የጫኑት ወደ ኢትዮጵያ የመጣን የጦር መሳሪያ ተኳሽ ነው በማለት ሲያብራሩ የነበረ ሲሆን ለዚህም ኢትዮጵያ ከአዘርባይጃን የጦር መሳሪያ መግዛቷንናም ባለፉት አመታት ሚን ተግባር ስታከናውን መቆየቷን በማስረጃነት ይጠቅሳሉ። ነገር ግን ምንጭ ነው ነበር የሚለውን ጨምሮ የተጫነው የጦር መሳሪያ ነበር ወይ ከሆነስ አብይ አህመድ የገዛው የጦር መሳሪያ ነበር ወይ የሚለው ግን ራሱ ብልጽግና አገዛዝም ሆነ በኢሳያስ አገዛዝ ካልያን በአዘርባጃን መንግስት እስካሁን አልተገለጠም። የኢሳያስና የአብይ ፖለቲካ ውጥረት አባብሷል ተብሎ የተጠቀሰው የጉዳይ አነጋጋሪነቱ ቢቀጥልም 18 መርከበኞች ተይዘው በምርመራ ላይ እንዳሉ በኤርትራ በኩል ሲገለጽ ቆይቷል። የአዘርባጃን የውጭ ጉዳይ ሚኒስቴር እንደገለጸው መርከበኞቹ እንዲፈቱ ጥረት በሚደረግበት ወቅት በኢትዮጵያ የሚገኘው የአገሪቱ ኤምባሲ ለእስረኞች አስፈላጊውን የቆንስል ድጋፍ ሲሰጥ ቆይቷል። ይሁንና መርከበኞቹ እንዲፈቱ ትልቁ ሚና የተጫወተው በኤርትራ የሚገኘው ቱርቅ ኤምባሲ እንደሆነ አስታውቋል። ሚኒስትሩ ጨምሮም በኤርትራ የሚገኙ የቱርክ ኤምባሲ እነዚህ መርከበኞች እንዲፈቱ በቀጥታ ድጋፍ በማድረግ ትልቅ ምስጋናችን እናቀርባለን ሲል ምስጋናውን አቅርቧል። በወቅቱ እንደተገለጸው ኅዳር 7 ቀን 224 የአዘርባይጃን ባንዲራ የሰቀሉ ሶስት በካስፒያን ማሪን ሰርቪስ የሚንቀሳቀሱ መርከቦች በስዊዝ ካናል በኩል አድርገው ወደ አቡዳቢ እየተጓዙ ነበር ተብሏል። ይሁንና መርከቦቹ ባጋጠማቸው መጥፎ የአየር ጸባይ እየተነሳ ወደ ኤርትራ የውሃ ክልል ውስጥ ለመግባት መገደዳቸውን ገልጸው ይህም ታዲያ በኤርትራ መንግስት በኩል ምርመራ አብቅቷቸዋል የተባለው ይህ በዓለም አቀፍ አሰራር ታዲያ ጥሰው ገብቶ ከሆነም በግልጽ በምርመራ ተረጋግጦም ያለውም የአየር ንብረት ሁኔታ የሚታወቅ ቢሆንም ለምን ያህል ጊዜ ቆየ የሚለው ግን አልተረጋገጠም። መርከበኞቹ በሰዓቱ ታዲያ የባህር ክልል ውስጥ ከመግባታቸው በፊት ለኤርትራ የወደብ ባለስልጣናት ሪፖርት ልከው ነበር የተባለ ቢሆንም ሳይደርሳቸው መቅረቱ ይህን ተከትሎ መርከበኞቹ በኤርትራ ዋ ክልል ውስጥ 12 ማይል ውስጥ ከገቡ በኋላ ሕገ ወጥ ናችሁ ተብሎ መታሰራቸውን መገለጹ በተደጋጋሚ ሲዘግብ ቆይቷል። ጉዳዩን በተመለከተ በኤርትራ መንግሥት በኩል ምርመራ እያደረግን ነው ከሚል ውጭ ምንጭ ነው ነበር የሚለውን ግን በግልጽ አልተነገረም። በኢትዮጵያና ኬንያ ድንበር አካባቢ ድጋሚ ግጭት ተቀሰቀሰ። በተከስተው ግጭት ታዲያ ኢትዮጵያውያን የተገደሉ ሲሆን ውጥረት ተባብሷል የተባለው ኢትዮጵያና ኬንያ በሚዋሰኑበት ኩክሩክ ቀበሌም ቅዳሜ መጋቢት 13 2017 ዓ ም በተከስተ አዲስ ግጭት አራት ኢትዮጵያውያን መገደላቸውና ሶስት ሰዎች መቁሰላቸውን ነዋሪዎችና የመንግስት አካላት ይፋ አድርገዋል። ለደህንነታቸው መስጋት ስማቸው እንዳይጠቀስ የጠየቁ አንድ የደቡብ ኦሞ ዞን ዳሰነች ወረዳ ነዋሪ በእለቱ የዳሰነች ወረዳ ወጣት ለቅኝት ወደ ኩርኩክ ሲ ጓዝ ከኬንያ ቱርካና ከመጡ ታጣቂዎች ጋር ግጭት መግባታቸውን ተናግረዋል። በዚህም አራት ወጣት ሲገደሉ ሶስት ሰዎች ደግሞ ቆስለዋል ብለዋል። የእኛ ወጣቶች አስራ ነበሩ እነሱ በቁጥር ብዙ ናቸው። ከእነሱ ወጣቶች ጋር ተገናኝተው ተታኩሰው የከኛ አራት ሰው ሞቷል። በኩርኩክ መስመር ነው የተተኮሰው ያሉት ነዋሪው አክለውም ከኬንያ ቱርካና አንድ ሽማግሌ በተኩስ ልውጥ መል መገድላቸውን እወቁ ብለዋል። ጉዳዩ በተመለከተ ከዚህ በፊት በደቡብ ዞን የዳሰነች ወረዳ አስተዳዳሪ ተጠሪ የሆኑት አቶ መሳይ ሌበን በግጭቱ የአራት ሰዎች አልፏል ሲሉም መናገራቸውም ይታወቃል። ኢትዮጵያን ወጣቶች ለቅኝት በሚንቀሳቀሱበት ወቅት ከኬንያ ቱርካና ሚኒሻዎች ጋር መጋጨታቸውን የገለጹት አቶም ሳያክለውን በግጭቱ ህይወታቸውን ካጡ በተጨማሪ ሶስት ሰዎች ቆስለው ኦራምቴ ጤና ጣቢያ ገብተው የህክምና ክትትል እየተደረገላቸው ነው ማለት ለአዲስ ስታንዳርድ ተናግረዋል። ታዲያ በማግስቱ እሁድ መጋቢት 1217 ዓ ም ከኬንያ ቱርካና የመጡ ታጣቂዎች ጎሮ በተሰኘ ስፍራ ተኩስ ከፍተው በመቶች የሚቆጠሩ ከብቶችን ዘርፈው ለመውሰድ እንቅስቃሴ ማድረጋቸውን ይናገራሉ። ሆኖም ተከታዩ የማህበረሰብ ደርሰው ውጊያ ማካሄድ ከብቶቹን እንዳስመለሰ ተናግረው በተኩስ ልውውጥ መሀል ከኬንያ ቱርካና አንድ ሰው ተገድሏል ይላሉ። አካባቢው የስጋት አካባቢ ከመሆኑ አንጻር በተደጋጋሚ ግጭቶች ይከሰታሉ ያሉት አቶ መሳይ የአካባቢው ማህበረሰብ የትም እንዳይሄድና ተረጋግቶ እንዲቀመጥ ከጸጥታ መዋቅራችን ጋር ሆነን እየሰራ እንገኛለን ባይ ናቸው። ከዚህ ቀደም ኢትዮጵያና ኬንያ በሚዋሰኑባቸው ደቡብ ኦሞ ዞን ዳሰነች ወረዳ የካቲት 2017 ዓ ም ከኬንያ በመጡ ታጣቂዎች በተቀሰቀሰ ግጭት ሳቢያ 13 ኢትዮጵያውያን ሲገደሉ ሁለት ሰው ሰዎች በጽኑ መቁሰላቸው ተዘግቦ ነበረ። በተጨማሪም ስድስት ጀልባዎች ጨምሮ መቶ ሰላሳ የሚደርሱ የአሳ ጥማጅ መረቦች እስከ አምስት መቶ ሺህ የሚደርሱ ደረቅ አሳዎችና በርካታ ንብረቶች ተገድለው ነበር። በርካታ ንብረቶች በኬንያውያን ተወስደው ነበር። በተቃራኒው በኬንያ በኩል ደግሞ ሀያ ኬንያውያን ሲገደሉ ሰላሳ የሚደርሱት ደግሞ የት እንደደረሱ አልታወቀም። ከዛ በኋላ በተደረገ ፍተሻ በሀይቁ ውስጥና በጫካ ውስጥ ሙተው እንደተገኙ ተነግሯል። ይህንን ችግር ለመፍታት የአካባቢ ሽማግሌዎች ጥረት ሲያደርጉ የነበረ ቢሆንም ችግሩ ግን እስካሁን አልተፈታምን የተባለው ታዲያ አሁን በኬንያ በተለይም ደግሞ የቱርካና ካውንቲ የፖሊስ ኮሚሽነር እየሆኑ የሚያገለግሉት ካቢላ ከተመራይ ካውንቲ ከፍተኛ የመንግስትና የጸታ መዋቅር ውይይት በኋላ ድጋሚ የችግሩ አገርሽቷን የተባለው ችግሩን በተመለከተ በኬንያ መንግስትም ሆነ በኢትዮጵያ መንግስት በኩል እስካሁን የተባለ ነገር የለም። በሱዳን ካርቱም የሚደረገው ውጊያ ቀጥሏል። የሱዳን ወታደራዊ መሪ የሚመሩት የአልቡራን ጦር ቤተ መንግስቱን ከተቆጣጠረ በኋላም ከፈጥሮራሽ ኃይሉ ጋራም በከተማዋ የሚደረገው ውጊያ ዛሬም ቀጥሏል። በዚህ ማል ታዲያ አንድ የሱዳን ጄኔራል የቻድ አየር ማረፊያ ላይ ጥቃት የሚፈጽሙ መዛታቸው አነጋጋሪ ሆኗል። የሱዳን ሉዓላዊ የሽግግር ምክር ቤት አባልና የአገሪቱ የጦር ኃይሎች ረዳት ታማጆር ሹም የሆኑት ሌተራል ጀነራል ያሲር አታ ይህንን ዛቻ መሰንዘራቸው ሱዳን ትሪቡን ነው የዘገበው። ሌተራል ጀነራሉ ትላንት በምስራቃዊ ሱዳን ገዳሪፍ ከተማ ተገኝተው ባልደረባቸው በሆኑት ሌተራል ኮሎኔል ሀሰን ኢብራሂም የቀብር ስነስርዓት ላይ ባደረጉት ንግግር የጎረቤታቸው ቻድ መንግስት ለፈጥኖ ደራሽ ኃይሉ ታጣቂዎች የሚሆኑ ጦር መሳሪያ እያራገፈ መሆኑን አስረድተዋል። ከዩናይትድ አረብ ኤምሬትስ የሚላኩት እነዚህ ጦር መሳሪያዎች በቻድ በሚገኙ አ የአየር ማረፊያዎች እያራገፉ ናቸው የጠቀሱ ጀራሉ፣ በመሆኑም ለዚህ የሚሆን የበቀል ጥቃት ለመውሰድ ማሰባቸውን ገልጸዋል። ሲናገሩም የቻድ ፕሬዚዳንት የሆኑት መሐመድ ካካ ይህንን ጉዳይ ሊያስቡበት ይገባል። እኛ በተለይ ሁለት የቻድ አየር ማረፊያዎች ላይ ጥቃት እንደምንሰነዝር አስጠንቅናቸዋል። ስለዚህም እነዚህ አየር ማረፊያዎች ኢላማ ያደረገ ዘመቻ ልንከፍት እንችላለን ብለዋል። ጨምረውም እኛ የምንናገረው እናውቃለን፣ የእኛ ንግግር ቀልድ ወይም ደግሞ ዝም ብሎ የሚወራ ብቻ አይደለም ያሉት ሌተራል ጀራሉ ጃንጂድ ካሉት የፈጥኖ ድራሽ ኃይሉ ታጣቂዎች ጋር የሚደረገው ጦርነት ወደ ማጠናቀቅ ተቃርበናል የሚላሉ በዚህ ፈጥሮ ደራሽ ኃይሉ ወታደራዊ ድልን ከተቀናጀ በኋላ በጦርነቱ ወቅት ድጋፍ ሲያደርጉ በጎደ ቆዩት አካላት ይሸጋገራል ይላሉ። እነዚህም ከምዕራብ አፍሪካ አንዳንድ ሀገራት፣ ደቡብ ሱዳን፣ ሊቢያ፣ ዩናይትድ አር ኤምሬትስ መሆናቸውን ጠቅሰዋል። ሲቀጥሉም በተለይ ዩናይትድ አር ኤምሬትስ ዋናዋ የዚህ ጦር ደጋፊ ነበረች፣ መሐመድ ቢን ዛይድ የምትመራው ይቻ ሀገር የአረብ ሰይጣ እናት ብለዋል። ይላን ሱዳን ትሪቡን በዘገባው የኢስታንቡል ከንቲባ መታሰራቸውን ተከትሎ በቱርክ የተቀሰቀሰው ተቃውሞ ተባብሶ ቀጥሏል። የቱርክ ፕሬዚዳንት ራስብ ጣይብ ኤርዶዋን በሀገሪቱ እየተካሄደ የሚገኘው ሕዝባዊ ተቃውሞ ለስድስተኛ ምሽት መቀጠሉን ተከትሎም ተቃዋሚ የፖለቲካ ፓርቲዎችን የአመፅ እንቅስቃሴ በመቀስቀስ ተጠያቂ አድርገዋል። የሪፐብሊካን ፒፕልስ ፓርቲም ሊቀመንበር ኦዝጉር ኦዚል ሰኞ ምሽት ሺዎች በተሰበሰቡበት ባደረጉት ንግግር የተቃውሞ ሰልፉም ፋሽዝም ላይ የሚደረግ ተቃውሞ ነው ሲሉ ተናግረዋል። ኦዚል ማክሰኞ በሲሊቬሪ እስር ቤት የሚገኙትን ኢማሞግሉን እንደሚጠይቁም ተናግረዋል። አክለውም የፍርድ ሂደቱ እንዲቋረጥና እንዲለቀቅ እንደሚጠይቁ እንዲሁም የፍርድ ሂደቱ በቀጥታ መገናኛ ብዙሐን በሆነው ቲአርቲ እንዲተላለፍ አቤት እንደሚሉም ተናግረዋል። በእስር ላይ የሚገኙት ኢማም ጉሎ በቀጣዩ ምርጫ ለሚካሄደው ፕሬዚዳንታዊ ምርጫ የሪፐብሊካን ህዝብ ፓርቲ እጩ ሆነው ተመርጠዋል። እጩ ሆነው እንዲቀርቡ የተሰጣቸው ድምጽ ፓርቲያቸው ወክሎ የሚሳተፍ ብቸኛ ሰው መሆናቸውን ያረጋገጠ ሲሆን ተምሳሌታዊ ነው ተብሏል። እሁድ ዕለት በእስር ቤት ያሳለፉት የተቃዋሚ ፖለቲከኞች ፕሬዚዳንታዊ እጩ በዕለቱ ወንጀለኛ ድርጅት በማቋቋም እና በማስተዳደር ጉቦ መቀበል፣ በመዝረፍ የግል መረጃዎችን በሕገ ወጥ መንገድ በማዘጋጀት እና ጨረታ ማጭበርበር የሚል ክስ በይፋ ቀርቦባቸዋል። ኢማምግሉ በሳምንቱ መጨረሻ በኤክስ ገጻቸው ላይ በለጠፉት ጽሁፍ በፍጹም አልሸነፍም በማለት መታሰራቸውን በዲሞክራሲያችን ላይ ጥቁር ነጥብ ሲሉ ገልጸውታል። ለተቃውሞ ሰልፈኞች ያላቸውን ስሜት ያጋሩት ፖለቲከኛው መራጮች ቱርካውያን ኤርዶዋን እንደ በቋት አሳይተዋል ብሏል። ለተከታታይ ቀናት እየተካሄደ ያለው የተቃውሞ ሰልፍ በ2013 የህዝብ መናፈሻ መፍረስ ተከትሎ ከተደረገው የጊዜ ተቃውሞ በኋላ በቱርክ ከታዩ ሰልፎች ሁሉ ትልቁ ነው ተብሏል። የኢማም ጉሉም የትዳር አጋር ዱሌ ከኢስታንቡል ከተማ ማዘጋጃ ቤት ውጭ በመገኘት ባለቤታቸው ያጋጠመውን ግፍ ለሰላማዊ ሰልፈኞች ዝርዝር አስረድተዋል። ኢማም ግሉ ባለፈው ሳምንት መንግስት ከሙስና ጋር በተያያዘ ምርመራ አድርጎ ካሰራቸው ከመቶ በላይ ሰዎች መካከል አንዱ ናቸው። ከታሰሩት ውስጥ ፖለቲከኞች፣ ጋዜጠኞችና ነጋዴዎች ይገኙበታል። የፖለቲከኛው መታሰር በፕሬዚዳንት ከመወዳደር ወይም ከመምረጥ አያግዳቸውም። ነገር ግን በተከሰሱበት በማንኛውም ወንጀል ከተፈረደባቸው መወዳደር አይችሉም። በስር ላይ የሚገኙት ፖለቲከኛው በቱርክ ውስጥ ለ22 ዓመታት በጠቅላይ ሚኒስትርነትና በፕሬዝዳንትነት ስልጣን ከያዙት የኤርዶዋን እጅግ ተቀናቃኞች መካከል አንዱና ዋነኛው ናቸው ተብለዋል። ሆኖም ኤርዶዋን ህገ መንግስት እስካልተሻለ ድረስ ዳግም በ2028 ምርጫ ላይ መወዳደር አይችሉም። የቱርክ የፍትህ ሚኒስቴር ኤርዶዋን ከስር ጋራም የሚያገናኙትን በመተቸት በአገሪቱ የፍትህ ነጻነት መኖሩን አጽንኦት መስጠት ተናግሯል። በኢስታንቡል አመጽ የተቀሰቀሰው ኤርዶዋን ዋነኛ ተቀናቃኝ የሆኑት የተቃዋሚ ፓርቲ አባልና የከተማ ከንቲባ ኤክሬም ኢመንግሉ ባለፈው በሙስና ተጠርጥረው በቁጥጥር ስር መዋላቸውን ተከትሎ ነው። እኒህ የሪፐብሊካን ፓርቲ አባል የሆኑት ኢማምግሉ ከቱርክ ፕሬዚዳንት ረሲፕ ጣይብ ኤርዶዋን ጠንካራ የፖለቲካ ተቀናቃኞች መካከል ግንባር ቀደም ሆኖ ይቆጠራሉ። የተቃዋሚ ፖለቲከኞች እስር፣ የተቃውሞዎች በሺዎች የሚቆጠሩ ሰዎች ሰኞ ዕለት ዳግም ወደ አደባባይ ለተቃውሞ ተሰባስበዋል። እሁድ ምሽት የነበረው አመፅ ተባብሶ አስለቃሽ ጭስና ጥይትም ተተኩሶ ነበረ። ኢማምግሉ ከከንቲባነታቸው የታገዱ ሲሆን የቀረባቸው ውንጀላ ከፖለቲካ ጋር የተያያዘ ነው ቢሎም ኤርዶዋን በበኩላቸው ዩክሬንን ያስተባብላሉ። ሰኞ ማምሻውን በኢስታንቡል ከተማ ማዘጋጃ ቤት አካባቢ የቱርክ ባንዲራ በመያዝ መፈክር እያሰሙ የነበሩ በርካታ የተቃውሞ ሰልፈኞች የሚጠብቁት የአድማ በታኝ ፖሊሶች ተገኝተው ነበር። ምንም እንኳን ሰኞ ዕለት የነበረው የተቃውሞ ሰልፍ በአንጻሩ ሰላማዊ የነበረ ቢሆንም እሁድ የታየው ከባድ ጭስ እንዳይደገም የሰጋው የከተማዋ ፖሊስ አድማ መበተኛ ውሃ የጫኑ መኪኖችን አሰማርቶ ታይቷል። ከሰኞ ምሽት ስብሰባዎች በፊት በወጡ አሃዞች የቱርክ መንግስት ተቃውሟቸው ከተጀመረ ጊዜ አንስቶ 1133 ሰዎችን በቁጥር ስራ ውሏል። ኤርዶዋን ቀደም ሲል በቴሌቪዥን በተላለፈ መግለጫቸው ሰልፎቹን ክፉ በማለት ተቃውሞ የፖለቲካ ፓርቲዎችን የዜጎቻችን ሰላም ቅስቀሳ ማድረግ አደፍርሰዋል ሲሉ ወቅሰዋቸዋል። ከቱርክ ዋና ከተማ አንካራ መግለጫቸውን የሰጡት ፕሬዚዳንቱ የተቃውሞ ሰልፎቹ እንዲቆም ጥሪ አቅርበዋል። ተቃዋሚ ፓርቲዎቹ ለቀረባቸው ውንጀላ ምላሽ ከመስጠት ይልቅ በፖለቲካ ታሪካችን ውስጥ ታይቶ የማይታወቅ ባለፉት አምስት ቀናት ውስጥ እጅግ በጣም ጸያፍና ህገወጥ መግለጫዎች ሰጥተዋል ማለት ፕሬዚዳንቱን በአንጻሩ ተችተዋል። የተወዳችሁና የተከበራችሁ የኢትዮኒስ ቤተሰቦች የሉት መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።